ሰላም፣ ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናላችን ተከታታዮች በያላችሁበት ሰላማችሁ ብዛ እያልኩ እንደተለመደው ተወዳጁን ድራማ የወፍ ጎጆ ድራማን ይዤላችሁ መጥቻለሁ። እንድትከታተሉኝ በአክብሮት ተጋብዛላችሁ። መልካም ቆይታ። ልጇን ታቅፋ ሚኔ እየተራመደች እየሄደች ባለበት ከሩቺያን ጋር ይገናኛሉ። ሩቺያንም ትናገራለች፣ እኔ ምለው ሰሞኑን ምንድን ነው እሱ? በየቦታው መታየት አብዝተሻል። አንድ ወደ ቀኝ፣ አንድ ወደ ግራ እያለች ነው ያለሽ። እና ምንድን ነው እሱ ችግሩ? ሩቺያን ምን ችግር አለው? እንደፈለግኩ ብሆን ወይስ ደግሞ ቱርካን ቀናች ይኸውልሽ አንቺ ልጅ በአንቺ ችግር ምክንያት በምታሳዩ ባህሪ ምክንያት ቱርካን እየተጨነቀች ነው ያለችው። ምን እያልሽ ነው ያለች? ሩቼያን ተናደደች ማለት ነዋ ብላ ተናግራ ፈገግ እያለችም ሚኒ እየተራመደች ወደ ታች ስትወርድ ሰራተኛዋ አይዝራ የሚጠጣ ነገርና መድኃኒት ይዛ ወደ ላይ ልትወጣ ስትል ሩቼያንም ትይዛታለች። ምንድን ነው እሱ አይላ፣ ንገሪ፣ ምንድነው እሱ ያዝሽው ይመስለኛል። ትንሽ ቀዝቀዝ ሳይራት አይቀርም። እና ቱርካን ትንሽ እራስ ምታት ነገር ይዞኛል እያለች ነበረ እየተባባሉ ሲያወሩ ቀስ እያለች እየተራመደች ምንም ታዳምጣለች እስኪ አንቺው ምንድን ነው ያዝሽው ታዲያ መድኃኒቱ ምንድን ነው ይህንኑ ልሰጫ ታስብሹ እያለችም በሩጫ ትደነግጣለች። ከስር ሆና ሚኒ ታዳምጣለች። አው ይህን ነው መድኃኒት እኮ ነው፣ የራስ ምታት መድኃኒት አምጪልኝ በላይ ነው። በእውነት አይዝላ ያምሻል ማለት ነው ለራስ ምታት። ታዲያ ምን ይሰራላታል? ሞቅ ሻወር እኮ ሙክሻው መውሰድ ነው ያለባት። ከዛ በኋላ ጥቅልል መተኛ ነው። እረፍት ስታረግ ራስ ምታቱ ይተዋታል። እንደ ልጅቷ እኮ አርግዛለች እያልኩሽ ነው። እርጉዝ ሴት እኮ በእንክብካቤ ነው መያዝ ያለበት። ምንም አይነት መድኃኒት መውሰድ የለባትም። ከዚህ በተጨማሪ ተመልቀች፣ ተመልቀች ይህን መድኃኒት እያለችም ለአይዝላ ስትናገር፣ ከስር ቆማ ልጇ እንደታከፈች መድኃኒቱን አተኩራ ሚኒም ትከታተል ነበር። ይኸውልሽ ለማንኛውም አይዝላ ይሄንን ይህንን ነገር ደጋግማ የምትወስድ ከሆነ ይኸውልሽ፣ በጣም አደገኛ መድኃኒት ነው ገባሽ? ምናልባትም ደግሞ ፈጣሪ እንደው መቼም አይስማን እንጂ ፈጣሪ ቅር ይበለን እንጂ ልታስወርድም ትችላለች በዚህ ምክንያት መጥፎ መድኃኒት ነው። እርጉዝ ሴት ምንም አይነት መድኃኒት መውሰድ የለባትም እያልኩሽ ነው። በጣም ጥሩ በቃ እንደዛ ከሆነ ረውጭ ያን ይሄጄ በቃ ውሃውን ብቻ ሰጥቻ ትመለሳለሁ። እንደዛ ነው ይሻለው። ይህም መድኒት መልሽ ይዘው ቦታ ወይ ፈጣሪ ሆይ። ይህንን ነገር ሚኔ ካዳመጠች በኋላ በመጨረሻም እርሷን እየነገሰች ወደ ታች መውረድ ትጀምራለች። አይላም ወደ ቱርካን ጋር እንደደረሰች መድኃኒት መውሰድ የለባትም ቱርካን ብላለች። ሩቻ ያንጭ አለችው። ምናልባትም የልጁን ጤንነት ሊጎዳ ይችላል ብላለች። ካልሆነ ቱርካን ለምን ሞቅ ያለ ውሃ ተዘጋጅቶ ለምንድነው ሻውርማቶች ሞቅ ሻወር ለምን አትወስጅም? እያ ላይ ከተናገረች በኋላ አይላም የጠርሙስን ስብርባሪ ማጽዳት ትጀምራለች። አይላ ከምንጣፉ ስር ፎቶ አለ፣ እሱን አውጪው እባክሽ። ፎቶንም እያወጣች አይላ ትመለከታለች። የሰርጋቸው ቀን የተነሱት ፎቶ ነበር። እውነቱን ለመናገር ቱርካን፣ ይኸውልሽ፣ ትክክለኛ ውሳኔ ወሰንሹ ዛሬ ነው እዚህ ለመቆየት በመወሰንሽ፣ ባለመሄድሽ፣ በእውነት ትክክለኛ ውሳኔ ነው ወሰንሹ። እምን ላርግ ብለሽ ነው አባቴ ፊት ለፊት እንደዛ ደስተኛ ሆኖ እየመጣ ጥዬ መሄድ አልቻልኩም። ለአባቴ ስል ነው ያደረግኩት። ያለሁበትን ሁኔታ በፍጹም እንዲያውቅ አልፈለግኩም። ለዛ ነው። ምን ለማድረግ ነው ያሰብሽው ታዲያ አሁን ቱርካን? አይራ ይኸውልሽ፣ እኔ እዚህ ቤት ውስጥ ከዚህ በኋላ ለመቆየት ምንም አይነት ፍላጎት የለኝም። ይኸውልሽ ቱርካን፣ በእርግጥ አንቺን የመምከር እኔ ምንም አይነት ኃላፊነት የለብኝም። የአንቺ ህይወት ነው ሁሉም ነገር፣ የአንቺ ህይወት ነው። ነገር ግን ስለ ቤተሰብሽ አስቢ። እናትሽን ብትሆን እኮ ከፍተኛ የሆነ መምታት ደርሶባት ነበረ፣ ገና አሁን ያገገመችው። ከዚህ በተጨማሪ ደግሞ የልብ ድካምም አለበት። አባትሽ ከዚህ ቀደም ታሞ እንደነበር ታስታውሻለሽ። በቅርቡ የልብ ቀዶ ጥገና አድርጎ ኔዳ ነው። ለእነሱ ማሰብ አለብሽ ቱርካን። ከዚህ በተጨማሪ ደግሞ ለልጅሽ ማሰብ አለብሽ፣ በወድሽ ውስጥ እላለው ልጅሽ ማሰብ አለብሽ። ይኸውልሽ አይላ ይህንን እውነት ቤተሰቦች ካወቁ በኋላ ከኔ ጎን ነው የሚሆኑት። በጣም ፈርቻለሁ፣ እውነቱን ለመናገር አይላ። ለምን እንደሆን ታውቂያለሽ? ሶመርን አፈቅረዋለሁ ወይስ ደግሞ ጠለዋለሁ የሚለው ነገር በፍጹም ሊመለስልኝ አልቻልም፣ ሊገባኝ አልቻልም። እኔ ግን አንድ ነገር አውቃለሁ ቱርካን፣ ሶመር በጣም ነው የሚያፈቅርሽ። ነገር ግን በመጨረሻ እንግዲህ ቱርካን ፊልም ላይ እንደምናየውን አየሽ ፍቅር ብቻውን በቂ አይደለም። እንደዛ ነው ማለት ነው። አየሽ ታውቂያለሽ አይደለ? ግን አይላ ሶመር ከባድ ከሆነ ሕይወት ውስጥ ነበር ያወጣኝ። መልሶ ግን እዛው ውስጥ ነው የከተተኝ፣ መልሶ እዛው ውስጥ ከቶኛል። ይኸውልሽ ለማንኛውም አይላ፣ በልቤና እንዲሁም ደግሞ በአይምሮ መካከል ሙግት ገጥሞ ያለው በመጨረሻ ግን አይምሮ ካሸነፈ ልብ የሚናገረውን ነገር በፍጹም መስማት አቆማለሁ። የዛን ጊዜ ያበቃል ማለት ነው። መሆን ያለበትም እንደዛ ነው አይላ። አይላም እየተጨነቀች የቱርካንን እጅ በእጇ መያዝ ትጀምራለች። አሁንም ቢሆን አባቷ የሰጣትን ስጦታ ቱርካን በእጇ ይዛ ግራ እየተጋባች ነው። በነጋታው ጠዋት ቱርካን አበባዎች ወዳሉበት ቦታ ጠጋ በማለት አበባውን እየዳበሰች ባለበት ሙስጠፋ ከቤት እየተራመደ ሲወጣ ይመለከታታል። ቱርካን የረገፉትን አበባዎች እየለቀመች ነበር። አበባዎቹና እንዲሁም ደግሞ ቅጠሉ ያለ ጊዜያቸው እየረገፉ ነው፣ አይደለም እያለ ሙስጠፋ ሲናገር ድንግጣ ዞር እያለችም ትመለከተዋለች። ታወቂያለሽ ግን አሁንም ቢሆን ግን አበባ ከማፍራት በፍጹም አልተቆጠበ። መጽዋቱ እንዴት የሚያሳዝን ነው! ያሳዝናሉ አይደለም። ምን ልሰራ መተ ነው። ወደዚህ እዚህ የመጣሁትማ የእናንተ ፋብሪካ ውስጥ ተቀጥሬ እየሰራው ነበር፣ እና ሩችያን ነበረች አመቻቸችልኝ። ስለዚህ እሷን ለማመስገን ነበር የመጣሁት ይመስለኛል። አሁን አንቺ የወንድሜ የሶመር ሚስት ነሽ አይደለም አው ልክ ነው የተናገርከው። ማለት ገበያው ቦታ ላይ ታውቂያለሽ ተያይተን ነበር ተገናኝተን ነበረ እና የሆነ እይተ ይሁን ብቻ ልነግርሽ አልችልም። ብቻ የሆነ ነገር አለ። ነገር ግን ያደረግኩት ነገር ትክክል ነው ብዬ አላስብም። ይውልሽ እያገባችን ሴት እንደዚህ ያክል መቅረብና ቆሞ ማናገር ጥሩ አይደለም። ያው ታውቂያለሽ፣ ከዚህ በተጨማሪ ደግሞ የወንድሜ ሶመር ሚስት ነሽ አንቺ። ነገር ግን ይውልሽ እግር አትጋቢ በምናገረው ነገር ማለት ወንድሜ ወንድሜ ሶመር ነው የምለው እኔ ምክንያቱም ከኔ ታላቅ ነው እሱ፣ ታውቂያለሽ ለዛ ነው እንደዛ ምለው እኔ ምልሽ ግን

ሊሆን በመጀመሪያ ጊዜ ተናድጄ ነበረ በእርግጥ ባደረግከው ነገር። ነገር ግን ያው አንተን ብትሆን ትክክል ነህ። በአንተ እይታ ስናየው ትክክል ነበረ ማለት ያው አታውቅም ነበረ። ምንም ነገር ስላላወቅ ነው እንደዚህ ያደረከው። ከዚህ በተጨማሪ ደግሞ የዛን ቀን በጣም መጥፎ አደጋ ይከሰት ነበር አንተ ባትኖር ኖሮ። ከዛ ሁሉ ችግር አድነኛል። የአንተን መልካምነትና ያደረግከውን ጥሩ ነገር በፍጹም ልረሳው አልፈልግም። ዞር እያለ ቤቱን እየተመለከተ ታውቂያለሽ፣ ግን እነዚህ ሀብታም ሰዎች በጣም ብዙ ጠላቶች አላቸው። ሊሆን ይችላል። ነገር ግን እኔ የሀብታም ቤተሰብ ልጅ አይደለሁም። ታውቃለህ፣ የኔ ቤተሰቦች እጅግ የሚያረጋጉና ለሰው ልጅም ፍቅር ያላቸው ሰዎች ናቸው። ከዛ ነው የተገኘሁት። ስለዚህ ልክ እንደ እኔ ነሻ። እኔም ልክ እንደዛ ነው ያደግኩት። ይውልሽ፣ እንደዚህ ሀብታሞችን እየተመለከትኩ ነው ያደግኩት፣ እያለም ይስቃል። አንድ ነገር ከፈቀርሽ ልናገር፣ እዚህ የሀብታም ቤተሰብ ውስጥ ሆነሽ ግን አንቺ እየኖርሽ ደስተኛ ነሽ ብዬ ለመገመት ይከብደኛል። በፍጹም ደስተኛ ሆንሽ አይመስልም። እኔም ልሽ ለምን ትንሽ አናማቸውም። ውልሽ፣ መጠንቀቅ ያለብሽ ይመስለኛል። እውነቱን ለመናገር ከዚህ ከመስታወቱ ጀርባ እጅግ አደገኛ ሴትዮ አለች። በጣም ሀይለኛ ነች። ብትጠነቀቂ መልካም ነው ሺ፣ አለበለዚያ ቦጫጭቃ ነው ምትገልሽ ያለ ሲቀልድ ቱርካንም ትስቃለች። ይመስለኛል ላሳኩሽ አይደለም የሳኩት ለምመሰለ ለራስ ብዬን የሳኩት እኔ እናንተ እንደዚህ ቆመን ካየች ጥሩ አይሆንም አንተን ነው ቀድማ ምትቦቻ ችግህ ልክ ነው። ልክ ነው። ቀስ ብዬ ከዚህ ቦታ ቢሄድ ይሻላል ብሎ ተናግሮ እየተራመደም ይሄዳል። ዞር ብሎም እየተመለከታት ቱርካን ምንም ይሆን ምንም፣ ይውልሽ የገጠመች ችግር የሆነ ሰዓት ይስተካከላል። ለሁሉም ችግር መፍትሄ ያለው፣ አትጨነቂ። ናውኝ እንገናኛለን። ይህን ተናግሮ ወደ ውጭ ልክ እንደወጣ ሶመርን መኪናውን እያሽከረከረ በሩ ላይ ይደርሳል። ለምንድነው እሱ ያልነገርከኝ ሙስጠፋ? አብረን እንመጣ ኮ ነበር ነበረ ብቻ መምጣት ነበር የፈለግኩት ሶመር። ያንተን እናት ለማመስገን ከአንተ ጋር መምጣት የለብኝም። አይደለም እንዴ! በልሽ በልሽ ሙስጠፋ፣ ናነግ በውድ ውስጥ ቡና ነገር ጠጥተህ ትሄዳለህ። ለማንኛውም ግን ይኸውልህ ሶመር፣ ወደ ውጭ ልወጣ ስል ሚስተን አግኝቻት ነበረ እና ትንሽ ግራ ገባ ያላት ነገር ሳይኖር አይቀርም። በጣም ዝም ብላ ነበረ። ጥሩ ስሜት አልሄደችም። ምንድነው የተፈጠረ ነገር አለ። አይኗ ላይ እንደማነበው ከሆነ በጣም ነው የምትወድህ። አይኗ ላይ ለአንተ ፍቅር እንዳላት አይቻለሁ። አይ ሙስጠፋ፣ ምን አለብህ አንተ። ለማንኛውም ለነገር የምችለው ነገር የለም። ይኸውልህ አንድ ነገር ልንገር ሶመር አንድ ጎረቤቴ ሰው አለ ነጃት ይባላል። ምን ብዬ ልንገርህ፣ በጣም እድለ ቢስ የሆነ ሰው ነው። ሁሉም ነገር አለው፣ ነገር ግን ምን ታደርገዋለህ፣ አብዛኛውን ጊዜ የሚያሳልፈው እና ናይት ክለብ ውስጥ በመዝናናት ከሴቶች ጋር በመዝናናት ነው። ነገር ግን ትልቅ ነገር ያደረገላት ለሚስቱ የጫጉላ ሽርሽር ብሎ ቤተሰቧን ጨምሮ ይዞ ሄዶ አዝናንቷት ነበረ። ከዛ በኋላ ሁሉን ነገር ረሳችው። አሁን በሰላም እየኖሩ ነው። እና ሴቶች የሚያዝናናቸውን ሰው፣ ሽርሽር የሚወስዳቸውን ሰው ሁሉ ይወዳሉ። እሱስ ልክ እንደ ሙስጠፋ። እኔና እኮ ቱርካን የጫጉላ ሽርሽር በፍጹም አልሄድንም። እንደዛ ከሆነ ለምንድን ነው የማታዝናናት ታዲያ? ሶመር ምሽት ላይም ቱርካን ቁርምት ብላ ቁጭ ባለች በት ሶመርም ይደርሳል። ከፊት ለፊታም ቆሞ እየተመለከታት የሆነ ነገር ገዝቼልሻለሁ ብሎ ተናግሮ የገዛላትን ነገር ያሳያታል። አየሽ፣ ይህንን ነገር የገዛሁት ለልጃችን ነው። ሁለት አይነት ቀለር ነው የገዛሁት ምክንያቱም የሚወለደው ልጅ ሴት ይሁን ወንድ ይሁን ስላላወቅም ብዬ ነው የገዛሁት ብሎ ካሳያት በኋላ በሀሳቡ በኋላ ተመልሳ ቱርካን ከዚህ ቀደም ሶመር ለሚኒ የሰጣትን ስጦታ ማስታወስ ትጀምራለች። ስጦታውም ተመሳሳይ ነበር። የዛን ጊዜም ቱርካን ከነሱ ፊት ለፊት ሆና ለሚኒ የሰጣትን ስጦታ እያደነቀች ነበር። በድንገትም ቱርካን ፊቷ ይቀይርበታል። አውቀ ነው አይደለ? እንደዚህ የምታደረገው እኔን ለመጉዳት ብለህ ነው አይደለ? ምን እያልሽ ነው ያለሽው? ቱርካን ካለ። ለምንድን ነው አንችን የምጎዳሽ? የእኔ ልጅ እኮ ያስፈልገኛል። በቃ ለእሱም የሆን ነገር ነው እየገዛ ያለሁት። አይደለም እንዴ! እየተባባሉ ሲጨቃጨቁ ሚኒም ስትራመድ ጭቅጭቃቸውን ትሰማለች። ቆም ብላ ማዳመጥ ትጀምራለች። እንደውም ልንገርሽ ቱርካን ካለ። እየታመም ያለሁት እኔ ነኝ፣ ገባሽ? ለሁለት ቀን ያክል ልታሳብጅኝ እየደረስሽ ነው ያለሽው። በፍጹም ሊገባኝ አልቻለም። ለምንድን ነው እንደዚህ የምትሆኝብኝ? ለምንድን ነው ፊት የነሳሽ? ለምንድን ነው እንደዚህ የምትረኝ? ይኸውልሽ ቱርካን፣ እኔ እያበድኩ ነው ያለሁት። እየገባሻል? ተረድተሽኛል? ጠፍተሽ የሄድሽ ጊዜ እንደዚህ ስትሆኝ ፊት ስትነሽኝ ለአብድ ነው እያልኩሽ ነው። ምንድነው ማድረግ ያለብኝ? ምን ላደርግ ደስተኛ እንድትሆኝ ምን ላድርግ? ምንድን ነው ይሆንሽ? ቆይ፣ ምንድን ነው የተፈጠረው? እኔን አንቺ እኮ በጣም ደስተኛ ነበርን። ለአንድ ሰዓት ያክል እንኳን እኮ ተኮራርፈን ተጣልተን አናቅም ነበር፣ ለአንድ ቀን እራሱ ተጣልተን አናቅም ነበር። ምንድን ነው እሱ የተፈጠረው? እንደዚህ ሁለት ቀን ሙሉ እንደዚህ የሆንሽበት ምክንያት ምንድን ነው? ይኸው ልሽ ቱርካን የኔ ፍቅር፣ እኔ እኮ በጣም ነው የማፈቅርሽ። እኔ አንቺን ማጣት በፍጹም አልፈልግም። እያለም በመጨረሻ የቱርካንን ግንባር ይስመዋል። በመጨረሻም ያቅፋታል። ለፈጣሪ ብለሽ ባክሽ እንደዚህ አይነት ነገር አታድርጊ ቱርካን፣ እኔንም እንደዚህ አታድርጊኝ ባክሽ፣ ፊት አትንሽኝ ብሎ ጥምጥም ብሎ ካቀፋት በኋላ ሶመርን ለማቀፍ እጇን ከዘረጋች በኋላ በመጨረሻም ማቀፍ እንደሌለባት ትወስናለች። እጇንም እየተመለከተ እማዬ ንግራኝ ነበረ እጅሽ ላይ ጉዳት ደርሷል ብላ ነበር። በጣም ያሳዝናል በእውነት ቱርካን፣ ስትጎጂ እንኳን ለእኔ ማሳወቅ አልፈለግሽም። ከባድ ነገር አይደለም ብዬ ነው። አንቺ ግን ታውቂያለሽ፣ ተስፋ መቁረጥ ማለት ምን ማለት እንደሆን ታውቂያለሽ። ተስፋ ቢስ የሚያደርግ ነገር ምን እንደሆን ታውቂያለሽ። ፍራቻ አንደኛው ነው። ምን ማድረግ እንዳለብኝና እንዴት ማድረግ እንዳለብኝ አላውቅም። እኔ ደግሞ ልንገርህ፣ መንገድን ማጣት የህይወት ትርጉምን ማጣት፣ በጭንቅላትና በልብ መካከል መሀል ላይ መቅረት። እኔ ደግሞ ልንገርሽ ያፈቀረን ሰው ፍትሃዊ ባልሆነ መንገድ ማስጨነቅ አንዱ ነው። ኤውልሽ ቱርካን፣ በህይወቴ ውስጥ ካሉ ነገሮች ሁሉ አንቺ ብቸኛዋ ነሽ። ለህይወቴ ትርጉም የሰጠሽ ብቸኛዋ ነሽ። የኔ ቀን፣ የኔ ደስታ፣ ሁሉ ነገር ያንቺ ነሽ። እስትንፋሴ አንቺ ነሽ። የኔ ሁሉ ነገር አንቺ ነሽ። እየተባባሉ ሲነጋገሩ አሁንም ቢሆን ሚኒ ከውጭ ሆና በራቸው ላይ ተለጥፋ ታዳምጣለች። እኔ ምልህ አንድ ነገር ልጠይቅ እስኪ ከኪራዝ አባት ጋር ተገናኘ? ተገናኝታችሁ አወራችሁ? በያ ላይ ስትጠይቀው የሚመልሰውን ያጣል። ፍጥጥ እያለችም ታየዋለች። ምንድን ነው እሱ የነገረ ነገር አለ? አናገርከው? ይኸውልሽ ምን መሰለሽ፣ ሚኒን ይጠላታል እሱ። እንዴት ይገርማል! ልባቅ ሚኒ ደግሞ የምትለው ሌላ ነገር ነው። ነገሮችን አመቻችቶ እኔና ልጄን ይወስድናል ትላለች። በመጨረሻም ቤተሰብ እንሆናለን እያለች ነው የምትነግረኝ ሁልጊዜ። እንደዛ አይሆንም። ይኸውልሽ ሚኒ የዛን ሰው ሕይወት አበላሽተዋለች እያለ ሲናገር በአግራሞት ሚኒ አሁንም ቢሆን በሩ ላይ ተለጥፋ ታዳምጣለች። እሱ በጣም ነው የሚጠላት በጣም ይጠላታል። ከዚህ በተጨማሪ እሱ አግብቷል። በጣም ደስተኛ ሕይወት እየመራ ነው ያለው። ከዚህ በተጨማሪ ደግሞ የሚገርምሽ ሚስቱ ጸንሳለታለች፣ አርግዛለች ልጅ ለመውለ ሁለት ተዘጋጅተዋል። ይህን ቃላት እየሰማች ሚኒ እንባዋን በጉንጯ ላይ ይፈሳል። እንደውም ሀሳቡ ምን እንደሆነ ልንገርሽ፣ ኪራዝ ካደገች በኋላ ይወስዳታል፣ መውሰዱ አይቀርም፣ ሀሳቡ ይሄ ነው። እየተገረመችም ቱርካን እንዴት የሚያስገርም ነገር ነው፣ ለየት ያለ ነገር ነው የነገርከኝ። የሚኒ ውሸት በሌሎች ሰዎች እውነተኛ ማንነት ላይ ገብቷል ማለት ነው እያለች ስትናገር ደንግጦ ይመለከታል። ምን ለማለት ነው የፈለግሽው? አልገባኝም፣ አልተረዳሁሽም ይህን ሁሉ ነገር ከሰማች በኋላ ሚኒ በጣም ተናዳ፣ በመጨረሻም እየተራመደች ትሄዳለች። ወደ ክፍሏም እንደገባች እንባዋ በጉንጯ ላይ እየፈሰሰ ልጇንም ትመለከታለች። በመጨረሻም ራሷን መቆጣጠር እያካታት ሚኒ ስቅስቅ እያለችም ታለቅሳለች። በነጋታው ጠዋት ወደ መታጠቢያ ክፍል ቱርካን እየተራመደች ስትሄድ ከአይላ ጋርም ይገናኛሉ። አይላ እባክሽን ሜንትና እንዲሁም ደግሞ ሎሚ አድርግሻ ያምችልኝ፣ እባክሽ ጥሩ ስሜት እየተሰማኝ አይደለም። ምንም ችግር የለም ቱርካን፣ አመጣልሻሉ፣ አዘጋጅልሻሉ። በመጨረሻም አይላም የተባለችውን ትኩስ ነገር እያዘጋጀች ነው። እያዘጋጀች ባለበትም አቶ ዛርም፣ አይላ ጃኬቱ እንዴ ነው ደርቆልኛል? አው ደርቋል፣ ተዘጋጅቷል። አንድ ደቂቃ ብቻ ጠብቀኝ፣ አመጣልሃለሁ እያለችም የምታዘጋጀውን ትኩስ ነገር ጥላ ትሄዳለች። ይህን አጋጣሚ ሚኔም በመጠቀም አይላ እየዘጋጀች ወዳለችው ትኩስ ነገር ትሄዳለች። ሩችያን ይህንን ነገር እንዳትጠቀም ያለቻትን መድኃኒትም ከመደርደሪያው ላይ ሚኔ ታነሳዋለች። በመጨረሻም እየተዘጋጀ ወዳለው ትኩስ ነገርም መድኃኒቱን ካወጣች በኋላ በሚጠጣው ውስጥ ጨምር ትጠቀምበታለች በደንብ እንዲዋዋድም ማማሰል ትጀምራለች። ማንም እንዳላየ አካረጋገጠች በኋላ ሚኒ መድኃኒቱን መልሳ ወዳለበት ቦታ ታስቀምጣለች። በመጨረሻም ሰራተኛዋ አይላ ትኩሱን ነገር በድጋሚ ችክ ካደረገች በኋላ ወደ ቱርካን ጋር ይዛላት ትወጣለች። አይላ፣ በጣም ነው ማመሰግነው። በጣም እኮ ነው ወዶ ሻይሽን። በመጨረሻም የተዘጋጀውን ትኩስ ነገር ለመጎንጨት ስትዘጋጅ አይላም ታናገራታለች። እሶ መር ወጣንዴ እንዴ? ከመጎንጨቷ በፊትም ቱርካንም ትናገራለች። እኔ ሻወር ልወስድ ወደ ውስጥ ገብቼ ነበር። ስመለስ ግን አጠችዋለሁ። የለም ወጥቶ ነበር። በመጨረሻም ቱርካን የተዘጋጀውን ትኩስ ነገርም መጎንጨት ትጀምራለች። በሌላ በኩል ናስሪን ወደነ ቱርካን ቤት ደርሳ ስታቋቋ አይላ ወርዳ ትከፍትላታለች። እንኳን ደህና መጣሽ እናት። ናስሪን ወደ ውስጥ ግቢ። አይ መግባት አልፈልግም፣ ይኸውልሽ እዚህ መናፈሻው ጋር ጠብቃታለች። ቱርካን እንዳናገራን ነው የመጣሁት። በጣም ጥሩ ምንም ችግር የለም፣ እጠራታለሁ። በመጨረሻም ናስሪን እና ቱርካን ከባህር ዳርቻው ቁጭ ብለው ያወራሉ። ልጅ ቱርካን ከዚህ የበለጠ ለምን ያክል ጊዜ ተደብቂዋለሽ? ምኑ ነው የምደብቀው፣ እማዬ? ደህና እንዳልሆንሽ በደንብ አርጌ ያውቃለሁ። ልጅ እኮ ነሽ። ሶመርን ተከተለሽ ከሽ በኋላ ስትመለሽ በደንብ አርጌ ነው የተመለከትኩሽ። ጥሩ ስሜት ላይ አልነበርሽ። በደንብ አርጌ የተመለከትኩሻለሁ። የሆነ ነገር ተፈጥሯል አይደለም? ቱርካን፣ እማዬ፣ በዚህ ህይወት ታውቂያለሽ፣ ምንም ነገር ቢፈጠር ነገረሽን ነበር። በጣም ጠንካራ እንድንሆንና መስመራችንን ሳንስት ህይወታችን እንድንመራ መክረሽን ነበር። እማዬ፣ በእውነት አንቺ ጠንካራ ሴት የኔ እናት በመሆንሽ በጣም ነው ደስ የሚለኝ። በእንዲህ አይነት ቤተሰብ ውስጥ በማደጌ በጣም ደስ ይለኛል፣ እማዬ። የኛ ቤተሰብ ምን እንደሆነ ታውቂያለሽ። ችግሩ ማየ ሁሉም ሰው ልክ እንደኛ የሚያስብ ይመስለናል። አንድ ሰው ከቤተሰቡ ተነጥሎ መኖር ሲጀምር የዝችን ዓለም ገጽታ መመልከት ይጀምራል። ህመም ይኖረዋል፣ ቁስል ይኖረዋል፣ ውጣ ውረድ ይኖረዋል፣ የህይወት ጉዞ በጣም አስቸጋሪ ይሆንበታል። የህይወት ዋነኛውና አስቸጋሪው ነገር ይሄ ነው ማየ። ነገር ግን ማየ አንቺ ብዙ ነገር መክረሽን ነበር። ይገርምሻል እማዬ፣ አሁንም ቢሆን ግን እኛ ልጆች ነን፣ ገና ልጆችሽ፣ ገና አላደግንም፣ ራሳችንን ገና አልቻልንም ማየ። የኔ ውድ ቱርካን፣ የኔ ቆንጆ ልጅ እማየ ከዚህ ቀደም ትናገሪ ነበረ፣ ህይወት ማለት የዚህ ዓለም ትልቁ ትምህርት ቤት ነው ትዬ ነበር። አስቸጋሪው ትምህርት ቤት ነው ትዬ ነበር። እውነት ነበር የተናገርሽው እማዬ፣ በጣም ከባዱ ትምህርት ቤት ህይወት ማለት ነው። በጣም ከባድ ነው ልጅ። የቱርካን የኔ ልጅ፣ በምን ሁኔታ ውስጥ እያለፍሽ እንደሆን በደንብ አርጊያ ቃለሁ። እኔ ይኸውልሽ፣ እማዬ ሩችያን እንደሆነች አይደለም፣ አይደለም የኔ ልጅ፣ ስለ ሩችያን አይደለም ብላ ስትናገር፣ ቱርካንም እየደነገጠች እናቷን ትመለከታለች። በመጨረሻም እናቷን አስሪን ቱርካንን ሶመርን ተከትለሽ አትሄጂም እያለች በሩን መዝጋቷን ወደ ኋላ ተመልሳ ታስታውሳለች። አትሄጂም የእኔ ልጅ በሩን በፍጹም አልከፍትልሽም፣ አትሄጂም እያለች ያስጠነቀቀቻት ማስታወስ ትጀምራለች። አውቃለሁ የእኔ ልጅ ስለ ሚኒ ያለውን ነገር አውቃለሁ፣ ስለተወለደው ልጅም አውቃለሁ፣ ሁሉን ነገር አውቃለሁ የእኔ ልጅ ሁሉንም ነገር አውቃለሁ እያለች ስትናገር ቱርካን እየደነገጠች እናቷን ትመለከታለች። እዛ ቤት ውስጥ ያለውን ነገር እያንዳንዱን ነገር አውቃለሁ፣ ቱርካን የእኔ ልጅ እሁድሽ ውስጥ ያለውን ልጅ እኔና አንቺ ብቻ እናሳድገዋለን፣ የማንም እርዳታ ያስፈልገንም የእኔ ልጅ ዶንሽን እንዴት እንዳሳደግናት አታስታውሽም ይህንንም ልጅሽን እኔና አንቺ ብቻ እናሳድገዋለን አታሰቢ እዛ አከበር የሌለው ቤት ውስጥ በፍጹም መቆየት የለብሽም ልጅ እራስሽን ሁልጊዜ እያናደርሽ እያበሳጭሽ እዛ ቤት ውስጥ መቆየት የለብሽም የዚህን ጊዜም ቱርካን ስቅስቅ እያለ ታለቅሳለች በመጨረሻም እናቷ ታቅፋታለች ናስሬንም ስቅስቅ እያለች እያለቀሰች ታውቂያለሽ የኔ ውድ ልጅ አንቺ ስታገቢ እጅግ ትልቅ የሆነ ህልም ነበረኝ ፈጣሪ በሚያውቀው ከኔ ህይወት የበለጠ ህይወት እንዲኖርሽ ነበር የምመኘው። በእርግጥ ይህንን ማፈልግ ምን አይነት እናት አለች? ሁላችሁም ልጆች ከእኔ የተሻለ ህይወት እንዲኖራችሁ ነበር ምኞቴ። እንደዚህ አይነት ነገሮችን የምሰማው በርቀት ነበር፣ እንደዚህ አይነት ታሪኮችን የምሰማው። ነገር ግን አሁን በልጆች ላይ ደረሰ። ራሴን ተወቃሽ አደርጋለሁ። የኔ ልጅ እኔ ተወቃሹ። በጣም አዝናለሁ የኔ ልጅ፣ እንደዚህ እንድትሰቃይ ስላደረግኩ። እጅግ ከፍተኛ የሆነ ህመምን ነበር ተቋቁመሽ ኖር ልጄ። ጊዜም ቢሆን አስብ ነበር የኔ ልጅ ናስሪን፣ ጠንካራ ሆኜ ለልጆችሽ ታስፈልጊያለሽ እያልኩ ራሴን ምክር ነበር። ለማንኛውም ቱርካን፣ ነገር ግን የፈለገ ነገር ቢመጣ ለመጣው ችግር እኛ እንንበረከካለን? እንደ የኔ ልጅ ቱርካን፣ እንሸንፋለን ወይ እንንበረከካለን ወይ ንገሪኝ። በፍጹም እኛ እንንበረከካ እኛ እንሸነፍም። ይህም ማወቅ አለብሽ። አዎ፣ አንገትሽን ቀና አድርገሽ መሄድ አለብሽ ልጄ። አዎ፣ ተነሽ ተነሽ። ሻንጣሽን ይዘሽ ትመጫለሽ፣ ወደ ቤትሽ ትሄጃለሽ፣ ትመለሻለሽ ወደ እናትሽ ቤት። ተነሽ ልጄ፣ ቶሎ በይ ተነሽ፣ ሻንጣሽን ይዘሽ ቶሎ በይ። እሺ የማዬ፣ እሺ ቶለቤ በቃ ቶለቤ። እናትና ልጅ ተያይዘው መራመድ ይጀምራሉ። በመጨረሻም ሁለቱም ደስተኛ ይሆናሉ። ቱርካን መቤት እንደደረሰች አይላ ቶለቤ ሻንጣይን ሻንጣይን ይዝሽልኝ፣ እኔ ወደ ውስጥ አልገባም። ቱርካን እባክሽ እባክሽ፣ ቱርካን በድጋሚ አስቢው ይህንን ጉዳይ እባክሽ፣ እንደዚህ ያታደርጊ። አይላ ባክሽ ቶለቤ ምንም የማስበው ነገር የለም። ከዚህ በኋላ ሻንጣይን አንችልኝ። ቶለቤ እበሩ ላይ በቆመችበት ቱርካን ጋር ስልክም ይደውላል። እያዳመጥኩ ነው ያለው ቱርካን፣ ይኸውልሽ ሻንጣሽን አዘጋጅሽ፣ ዛሬ ልሰርቅሽ አስብ ወደ ሆነ ቦታ ይሽሽዳሉ ብሎ ተናግሮ የእሷን ምላሽ ሳይሰማ ሶመርም ስልኩን ይዘጋዋል። ቱርካንም ወዴትም መሄድ አልፈልግም ብላ ስልኩን ትዘጋለች። ይሁንና ግን ሶመር አልሰማትም ነበር። አይላም በተባለችው መሰረት ሻንጣውን አዘጋጅታ ለቱርካን ትሰጣታለች። አይላም ስቅስቅ እያለች ታለቅሳለች። በመጨረሻም ሻንጣዋን ይዛ ወደ ውጭ መራመድ ትጀምራለች። ውጭ ላይ ልክ እንደደረሰች እናቷም ታክሲ ውስጥ ሆና የልጇን መምጣት በጉጉት እየተጠባበቀች ባለበት ቦታው ላይ ሶመር መኪናውን እያሽከረከረ ከችላል። ሶመርን እንደተመለከተች ቱርካን ትደነግጣለች። ሶመርና እንዲሁም ደግሞ ናስሪን ይተያያሉ። በሁለቱ መካከል ቆማ ወደ ቀኝና ወደ ወደዛ እየተመለከተች ቱርካን ግራ ትጋባለች። በመጨረሻም ሶመር ከመኪናው ይወርዳል። እናቷ ናስሪንም ከታክሲ ውስጥ ወርዳ ይተያያሉ። ለመወሰን ግራ እየተጋባች ቱርካን ወደ ቀኝና ወደ ግራ እየተመለከተች ባለችበት ፍዝዝ ብላ ትቆማለች። ሶመርን በሁኔታው እየተደናገጠ ኩስትር ብሎ ቱርካንን ይመለከታታል። ቱርካን ወደ ሶመር ወይስ ደግሞ ወደ እናቷ ትሄዳለች? በሚቀጥለው ክፍል እንመለከተዋለን። በቀጣይ ክፍል እስከምንገናኝ ሰናይ ጊዜ ይለውላችሁ።